ሀይ ጋይዞች እንግዲህ ዛሬ የምወደውን ማጣ የሆነን ሰው ላሳያችሁ ነው። እስቲ እስቲ ቀብረን ቀብረን ልበለጽ ይሁት። እስቲ ይሁት፣ እንዴት አባቱ እንደሚያምር ይሁት። የእኔ ቆንጆ የቀለጠው መንደር እንግዲህ ዛሬ ማታ እየጠብቁን ብለው በዩቱብ ቻናላቸው ከች ብለዋል። እንግዲህ አለባበሱም የተለየ ነው። የእነሱ የሁለቱንም አለባበስ ጥቁር በጥቁር ምን ነው ሐዘን ይመስል፣ ሰውነቷ ደግሞ ነጭ ቀይ እንዳለ የለበሱት ባለፈው የለበሱት እንግዲህ ቀይ ነበር። የዛሬው ደግሞ ጥቁር ነው። የምን ሐዘን ነው? ምን ደርሶባችሁ ነው? የመኪና አደጋ ነው ወይስ ምንድን ነው? ምን ደረሰባችሁ? ውይህ አይዞዋችሁ፣ አይዞዋችሁ። እንግዲህ በደረሰባቸው አደጋ በጣም እናዝናለን። ግን ምን ደርሶባችሁ ነው? ለነገሩ ከቤት ስትወጡ ፍቃድ ሳትጠይቁ ወይም ደግሞ ማንም ሳይፈቅድሏችሁ ወጣችሁ፣ እንዴት በሰላም ትገባላችሁ ብላችሁ ታስባላችሁ? እንዴት በሰላም እንገባለን ብላችሁ ታስባላችሁ? በጣም ያሳዝናል። እውነት ለመናገር እንግዲህ ሄርሜላ አስሬ፣ የኔ ነክ፣ የኔ ውድ፣ የኔ ቆንጆ፣ እስኪ እኔ እንደምወድህ እኔ የምወደውን ሰው ላሳያችሁ ብላ እንግዲህ እያመጣች እንግዲህ አስሬ እያሳየችን ነው። ይኸው ፈተዋቸው ዛሬ ለጥፈው ዛሬ ማታ እንገናኝ ብላ ለጥፈው ለች የሀዘን ልብስ ነው እንግዲህ የተለበሰው ማለት ነው። በጣም ያሳዝናል እውነት፣ እኔ ጨንቆኛል። ምን እንደሚፈጠር ምን እንደሚለቁ እኔ አላቅም። በጣም ነው የሚያሳዝነው። እንግዲህ ያው ሄርሜላ እንደምታውቁት አብርሽ የአብርሽ ውሽሚት ነች የአብርሽ ውሽማ ስትሆን አብርሃም ደግሞ የሩታ ባል ነበር። አብርሃም የሩታ ባል ሲሆን እንግዲህ የልጅ አባት አድርጋው ቁጭ በል ስትለው አይ አሻፈረኝ፣ አልቀመጥም። አንቺ አራስ ነሽ፣ እኔ ወጥቼ እዝናናለሁኝ። ከሌላ ሴት ጋር መጋደምና ዝሙት መስራት ስለምፈልግ አንቺ አሁኑ እኔ አልፈልግሽም፣ ሲል አሳውቀዋል። ልጄ ባይሆን እቤት አምጩና ልጄ ልየው እንጂ እኔ አንቺን አልፈልግም። ሳላቅ በልጅነቴ ነበረ ያገባሁሽ ስለዚህ ያለማውቄ ስለሆነ አሁን ደግሞ አውቄ አድጌ ያለሁኝ እና ትዳሌን አልፈልግም። ልጅን ግን እፈልጋለሁኝ። ስለዚህ እባክሽን ራቂኝ፣ እኔ አልፈልግሽም

አዳዲስ መረጃዎች እንዲደርሳችሁ ላይክ ሻርት ሰብስክራይብ ያረጋችሁ ቤተሰቡ ሆኖ እላለሁኝ። ወደ ቤተሰቦቼ የደውል ምልክቷን ተጫኑ ማለት ነው። እንግዲህ ሄርሜላ እንደምታየው ዘንጣ ጥቁር በጥቁር ለብሳ ነው እንግዲህ ሰውነቷ እየታየ። ምን ነው እናቴ ይሄን ያክል ሰውነትሽ የሚታየው የማን ነው የምታሳየው? ማንን ለማማል እንደዚህ እያሳየሽ የመጣሽ ውሳታይ እንጂ